ሰላም የኔ ውዶች እንደናቸው ደህና ናቸው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ብሩክ እንግዲህ ለሮዚ ትናንትና እንደ ማስጠንቀቂያም እንደምንም እንደምንም እየሰጣት ነበር። ያው አጠገባችን አትድረሽ ይመስላል፣ ይቅርታሽን ተቀብለናል፣ ነገር ግን የምታደርጊውን ነገር ተይ እያላት ነበር ሮዚ ማንን ነው ይሄ? ማን ነው? ሀሰንን ከማሄ ልትቀማ ነው መሰለ። ጉድ እኮ ነው ብሩክ። ያል አልሳካላት ሲል እንግዲህ ከሀሰን ሀሰን ልትወስድባት ነው መሰል። ማሄ ፈርታለች እውነቴን ነው። ባለፈው እንግዲህ ጓደኛ መስላ ሀይሚዬን ቅምት ልታደርጋት ነበር የሁለታቸውን ጓደኛ ነበር። ነገራችን ላይ ና ልትቀማት ነበረ። ይሄ ስጋቷ ጨምሮባት ነው መሰል ከሀሰን ጋ ስትመጣ አልወደደችም። እና ልትቀማኝ ነው ብላ ነው መሰል። ማሄ እንግዲህ ይቅርታውን ተቀብያለሁ ብላ እየተንገጫገጨች፣ ሀሰንም ላይ አልፈልግም ብለዋለች። ብሩኬ እንግዲህ እንደ አስታራቂ ሆኗል። ሶ ይቅርታሽን ተቀብለናል። አዎ ብሩኬ ሰግቷል። ለምን መሰላችሁ? ማሄጋ ሄደች ማለት ሀይሜጋ መሄዱ አይቀርም። ይቅርታ እያለች ማለት ነው። በሰበባስበቡ ልትሄድና ልትበጠብጣቸው እንደምትችል ስለገባው ይቅርታሽን ተቀብለናል እያላት ነው። ስለዚህ ልጅቷ በእርግጠኝነት አሁንም ቢሆን አስታርቁኝ እያለች መሄዷ አይቀርም። አዎ ይቅርታ ተቀበለቻት፣ ግን እሷ መሞጨጭ ፈለገች። በቃ መልቀቅ አልፈለገችም፣ መሟከክ ፈልጋለች። ወደ እነ ሀይሜም እሷ ይሄ ነገር እንዳይፈጠር ብሩኬ እንግዲህ የቅርታሽን ተቀብለናል ብሏል። ቀድሞ የቅርታ ሳትጠይቀው ቀድሞ ነው እንግዲህ ቅርታ ተቀብለናል ያለ እንደምትሄድ ገብቶታል። ሄዳ ብትሞጨጭበት ሰላም ሰፍኖ ነበር ልታደፍረስባቸው እንደገና ደግሞ እነፍቅር እነፍቅር ትናንት የሰሩትን ቪዲዮ ብዙዎቻችሁ ፍራንክ ነው ፍራንክ ነው እያላችሁ ነበረ አይ ሊሆን ይችላል በኋላማን እናንተ ኮሜንት ጽፉልኝ ፍራንክ ነው እንዲህ ወይኔ ፈቴን ይህን ያክል ወርጅባት ፈጣሪ ሆይ ሰዎች ቀጥል ደግሞ አንቺ ባለጌ ምናምን ብላችሁኛል እንዴ? የእውነቱን የተናገርኩ ታዲያ፣ ሰው አብሮ ከኖረ ያው ነው ነው ብዬ ነው። ዞሮ ዞሮ አትቀየሙኝ፣ የምር ለጨዋታ። እኔ ሁሉም ነገር ማደርገው ለቀልድ ነው እንጂ እኔ ባለጌ ልጅ ምናምን አይደለውም። ግን ያየሁትን ነገር ደግሞ መናገር ስለምፈልግ ነው። ሌላ ሀሙና ፈኪ ግን ጋስ ሌላ ዓለም ውስጥ ገብተዋል። ኦ ማይ ጋድ ይውላችሁ፣ በፍቅረኛ ሞች መሀል አትግቡ። ምለኩ ለዚህ ነው ገባችሁ አይደለ? እኩል እኩል አስተያየት መስጠት ባለፈ ጤፋዋን ፈቂና ሀሙ ተጣልተው ስናሽቃብጥ ስናሽቃብጥ፣ ይሄው ተመልሰው አብረው ሆኑ ማለት ነው። በእርግጥ ሀሙ ምንም ነገር አልተናገርም፣ ፈቲም ቢሆን ፋኪ ፋኪ ናት እና እነዚህ ልጆች እንግዲህ ያው አምሮባቸዋል፣ የምር አሁን አሁን ግን አሪፍ አሪፍ ቪዲዮ እየሰሩ ነው ተስማምተው፣ ምናምን እውነት ነው። ሁሉም ዩቲበሮች የሚሰሩት ለሁለቱም ጥቅም ነው። በቃ ማንም ለማንም አይደለም። በቃ አንድ ላይ ሰሩ ማለት ሁለቱም ነው የሚጠቃቀሙት። እንግዲህ በፊት በሰው ምክንያት ተጣልተው ነበረ፣ አሁን ግን ሰላም ሆኗል። ዛሬ ደግሞ አዲስ ነገር እያሉ ነው፣ ቀለበት ሊያስርላት እንዲሁም ብቻ ቀለበት ማለት ኔካ ነው ምናምን የሚባል ነገር አለ አደለም፣ ብቻ እነዚህ ልጆች ሰሞኑን በጣም እያማረባቸው ነው እና ደግሞ ተመቻችተዋል። እንደ በፊቱ ደግሞ ስትጣሉ አሁን የሰራችኋትን ተመካክራችሁ ያኔ እንዳዘረግፉ። ችግሩ እኮ ይሄን ዩቲውበሮች አብሮ ይሰሩና የሆነ ጊዜ ሲጣሉ እናቴ እንትን ይባባላሉ፣ ይገለፋፈጣሉ። እና የኔ ውዶችዬ፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም? ደህና ናችሁ? ባለሙሉ ተስፋ ነኝ። ዛሬም እንግዲህ በአዲስ ነገር ከችው ብያለው። ሀያ ሺ አስገቡኝ እያልኳችሁ ነው። እናንተ ሰዎች ሀያ ሺ አስገቡኝ የእኔ ማሮች አሁን ደግሞ እንዲህ ስል ደግሞ ተሳድባላችሁ። እንግዲህ ምን አይነት ጣጣ እንደገባ አላቅም። ዞሮ ዞሮን እንደዚህ አድርጉ ብዬ መለመን ግን አይመቸኝም። እስከ ዛሬ ራሱን ለምኛ አላቅም፣ ከዚህም በኋላ አለምን። በነገራችን ላይ ሰብስክራይብ ኮ ምንም አያደርግም ገብቷችሁ ኋላ ከአንድ ሺህ በላይ ምንም አይሰራም። ነገር ግን ያው ስታዩት ቁጥሩ ጭምር ሲል ተመልካቻችሁ ይጨምራል ይባላል። ዞሮ ዞሮ የኔ ኢትዮፕ ቻናል የምጠቀምበት መዝናኛ ነው። የምሬ እኮ ነው። አንዳንዶቻችሁ ለብር ምናምን ይመስል ብር እኮ የረባ እኮ አይከፍልም። ይህ ታውቃላችሁ። የኛ ሁለት ሺህ ቪው ሶስት ሺህ ቪው ምናምን ይሄ እኮ የረባ ብር አይከፍልም። ብሩር ሰባ ዶላር ራሱ ላይ ሞላ ይችላል። ስለዚህ እኛ ፈታ የምንልበት ነው። ገባችሁ አይደለ? እኔ ማለት ነው። ቪው ኖረው አልኖረው አይዶንኬር አባውት። ፈጣሪ ምስገን ስራ ሰራለው፣ በየወሩ ይከፍለኛል። የሚያስገበግበኝ ነገር የለም። ግን ደግሞ ያየሁትን ነገር አስተያየት እሰጣለሁ፣ ምናም በቃ ደስ ያለኝን ነገር አወራለሁ በቻናሌ። ሶ የምትሳደቡ ሰዎች ደግሞ በራሳችሁ ቻናል መታችሁ እንደፈለጋችሁ ማውራት ትችላላችሁ። የምሬን እኮ ነው። እኔ ድብር ሲለኝ ራሱ ከእናንተ ጋር ሳወራ፣ ከዛ ደግሞ የእናንተን ኮሜንት ሳይ ፈታ ዘና ነው የምለው። ፈታ ዘና የምሬን እኮ ነው። እኔ በቃ ንጃ እኔ እንጃ በቃ እኔ ዩቲብ ቻናሌን በጣም ነው የምወደው በነገራችን ላይ ምክንያቱም የምዝናናበት ነው በቃ እንደ ፈለግኝ ፈታ ነው የምልበት ከእናንተ ጋር ማለት ነው። በእኔ ፈታ የምትሉ ልጆች አላችሁ፣ እኔም ደግሞ በእናንተ ኮሜንት ፈታ ዘና ላለው። ሶ እንደዚህ ፈታ እያለን ጊዜውን እንክፈው፣ ኒማሮች። ስለዚህ አትሳደቡ አትሳደቡ ልላችሁ ፈልጌ ነው። ከዛ ውጭ ግን ወደ ሀሳቤ ስመለስላችሁ ዛሬ ምጦት ሃይሚ ብሩኬ፣ ሮዚና፣ ተንከሲስ የስ ብሩኬ እንግዲህ ትናንትና አስቀድሞ ይቅርታሽን ተቀብለናል ብሏል። የሰጋ ይመስላል። ቡራ ትመጣለች ብሎ ሰግቷል። ከሄደች ምክንያቱም ትጠመጠምበታለች፣ ይጨናነቃል፣ ዲፕሬሽን ውስጥ ይገባል። ሶ ሮዚ እንግዲህ እንትናን ማነው፣ ሀሰንና ማሂን ልታለ ትንሽ ነው የቀራት። ማሂ ያው ከሮዚ ጋር ልትሆን ነው እሷን እያመጣ ያለው በተደጋጋሚ እያገኛት ያለው ጥሩ ልጅ አይደለችም፣ ሀይሚን ልትቀማት ነበር፣ ሶኔንም የማትቀማበት ምንም አይነት ምክንያት የለም በማለት ከሷ ራቅ ብለዋለች። ሀሰን ደግሞ ሁሌ እየተሞካሞካት ነው። ልጅቷን ማለቀቀችውም ይመስለኛል። ዞሮ ዞሮ ማየ ትቀማኛለች ብላ ያሰጋች ይመስለኛል። እንግዲህ ከእሷ ጋር ላይህ አልፈልግም ብለዋለች። እሱ ደግሞ አብሮ መሞካሞክን ተያይዞታል። ሶ ማየ ትክክል ትክክል ናትም አይደለችም። ትታማ አይደለባትም። እችኛዋ ደግሞ ይቅርታሽን ተቀብያሉ እያለቻት ግን ልትተዋት አልቻለችም። ሶ ማሄ ከሀሰን ርቃለች ማለት ነው። ብሩኬ ያዋስ ተራቂ ሆኖ መጥቷል። ምክንያቱም ይሄ ነገር እነሱ ጋር መሄዱ ስለማይቀር ሁለቱም ጋር መሄዱ ስለማይቀር፣ በነገራችን ላይ ተጀምሮ የቀረ ነገር ይሄ ነው። ነገር ይቀሰቅሳል፣ ነገር ይቀሰቅሳል። ፋሲል ጋር ያለው ነገር ራሱ ተጀምሮ ነው ያለ። በደንብ አልጠራም ጥርት አላለም። አሁን ይመለሳሉ። ሲመለሱ አሁንም ሌላ ችግር መፈጠሩ አይቀርም። ሮዚን ባለፈው እንደዛ ጀምራ ዝም ባይሉ ኖሮ ቢጨርሱት ቅምቅም አድርጎት በሄዱ ኖሮ አሁን ይሄ ነገር አይፈጠርም ነበር። አሁንም ቢሆን እሮዚ ያለው ነገር ሁሉም በአንድ ሆኖ ማለት ሀይሚ፣ ማሄ፣ ብሩኬ ሁሉንም አንድ ሆኖ የሆነ ሰው መቶ ማስታረቅ አለበት። ወይ ብርኬ ወይም ደግሞ ብርኬ እንኳን አይግባቡ፣ ሌላ ሰው መጥቶ መሀል ላይ ገብቶ ማስታረቅ አለበት። በቃ ሶስቱም በአንድ ላይ ይቅርታ ይቅርታ ተባብለው ከሀይሚጋም ጻብ ስለሆኑ ማሄጋም፣ ሀሰንም ሁሉም ማለት ነው በአንድ ላይ ሆነው በቃ ይቅርታ ይቅርታ ካልተባባሉ ይሄ ነገር እያገረሸ እያገረሸ አሁን ከማሂ ጋር ቀጣይ ደግሞ ከሀይሚ ጋር ይቀጥላል ማለት ነው። ሶ ነገሮችን እየፈታችሁ ካልሄዳችሁ እንዲሁ እየተቀሰቀሰ ሌላ ጦስ ነው የሚያመጣባችሁ። ገብታችኋል። እነ ብሩኬ ጋርም ሌላ ነገር ሊያመጣ ይችላል። ፋሲል ጋ ያለው ነገር እንደዛው እንደዛው መሆን አለበት። መቀምቀም አለበት። ከኋላ እየተመለሳችሁ እያጠራችሁ እያጠራችሁ ካልሄዳችሁ ነገሮች እየተቀሰቀሱ እየተቀሰቀሱ ሌላ ጦስ ይዘውባችሁ ነው የሚመጡት። ሶ ብሩኬ እየፈራ ይመስላል ቀድሞ ይቅርታሽን ተቀብለናል በማለት ሮዚናን አሰናብቷታል ማለት ነው። ሰውማሂ እንግዲህ ትመለሳለች አትመለስም፣ አይታወቅም። የሆነ ነገር አይታ ይሆናል ጠርጥራ ሊሆን ስለሚችል ማለት ነው። ምክንያቱም ልጅቷን ምን አይነት ልጅ እንደሆነች ተረድታታለች ብዬ አስባለሁ። ይህን ፍቅርን እንግዲህ እንዳልኳችሁ ነው። ቅድም ፍራንክ ሊሆን ይችላል እያላችሁ ነበር። ሊሆን ይችላል፣ እውነት ነው። ቡርካና ፏድ ተመካክሮ ሊሆን ይችላል፣ ሊሆን ይችላል። እንግዲህ አላቅም፣ ወይ ፈቲ ቤት እየተከራየች ከዛ ሆኖ ሊሆን ይችላል። ተከራየው ያለ እሱ ፍራንክ ከሆነ ደስ ይለኛል። እውነት ከሆነ ደግሞ ያው ገና ቅጥቀጣው እንቀጥላለን ማለት እንቀጠቅጣቸዋለን። ተግባባን አይደለ? እንደዚ አይነት ብልግና ነገር ማድረግ የለባቸውም። ለማንኛውም እስከዛው ሰላም ነው። በጣም ንወዳችሁ ደግሞ የኔ ማሮች።